ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን ሮማን ጸጋዬ ነኝ ካክሱም ቲዩብ አንድ እጅግ በጣም መነጋጋሪ የሆነ ርዕሰ ጉዳይ ይዘንላችሁ መጥተናል እንግዲህ ይህ ርዕሰ ጉዳይ እናንተም በሚመጥን መልኩ አድርገን ነው ያዘጋጀ ነው ማለት ነው በጣም ግርምትን ያጫረ በርካቶችን ያስቆጣ በርካቶችን ደግሞ ያስፈነደቀ ገሚሱን ደግሞ ግራ ያጋባ ክስተት ነው ይህም የዶናልድ ትራምፕ እንደተለመደው ደግሞ አንድ መነጋገሪያ የሆነ ርዕሰ ጉዳይ ይዘው ብቅ ብለዋል። እንግዲህ ዶናልድ ትራምፕ በማህበራዊ ሚዲያ ላይ በአርቲፊሻል ኢንተልጀንስ የተፈጠረ የራሳቸውን ምስል በመልቀቅ ራሳቸውን እንደ ቀጣዩ ሮማዊ ፖፕ በማሳየት በካቶሊኮች መካከል ከፍተኛ ቁጣን ቀስቅሷል ማለት ነው። አንዳንዶች ደግሞ እንግዲህ በጣም የሚያስፈራ መረጃን እያወጡ ነው። በደንብ ነው ይህንን ነገር የፈተሽ ነው። ከፖለቲካዊ በባህላዊ ከማህበራዊ አውድ አንጻር ነው እኛ እንግዲህ የፈተሽ ነው እና ምንድን ነው ከጀርባ ውስጥ ያለው አጀንዳ የሚለውን በካቶ ካቶሊኮች ላይ የተፈጠረውን ቁጣ፣ ሌሎች ደግሞ ምን አይነት ምላሽ ሰጥተዋል፣ ከካቶሊክ እምነት ውጭ የሆኑት የዶናልድ ትራምፕ ደጋፊዎች የምርም ይሄ ነገር አሁን በጉጉት እየተጠበቀ ባለበት ሰዓት ማለት ነው ቀጣዩ የቫቲካን ፖፕ ማን ይሆናል ተብሎ በዚህ በትልቅ ጎጎት እየተጠበቀ ያለው ነገር እኔ ብለው ብቅ ማለታቸው በጣም መነጋገሪያ ስለሆነ ምንድነው ከጀርባ ያለው የሚለውን ነው ከእናንተ ጋር የምንፈትሸው። ጠቃሚ መረጃ ስለሆነ እስከ መጨረሻው አብራችሁን ትቆዩ ነው የምንጋብዛችው። ተመልካቾቻችን ደግሞ ትራምፕ በተለይ በማህበራዊ ሚዲያ ላይ በአርቲፊሻል ኢንቴልጀንስ የተፈጠረ ምስል በመልቀቅ ራሳቸውን እንደ ሮማዊ ፖፕ በማሳየት በካቶሊኮች መካከል ከፍተኛ ቁጣን ቀስቀሰዋል። ይህም መቀስቀሱ ብቻ አይደለም፣ በፖለቲካዊ በባህላዊ፣ እንዲሁም በማህበራዊ አውድ ውስጥ ትልቅ ውዝግብን የፈጠረ ክስተት ሆናል። የድርጊት በተለያዩ ሰዎች ዘንድ የተለያዩ ትርጉሞችን ነው ያስነሳው። ነገር ግን ከጀርባ ያለው ዓላማ መልእክትም በትራምፕ የረጅም ጊዜ የፖለቲካ ስልት የህዝብ ትኩረት መሳብ ፍላጎትና በካቶሊክ ማህበረሰብ ውስጥ ደግሞ ያለው ያለውን ስሜታዊ ተጽዕኖ መጠቀም ላይ ያተኮረ ሊሆን ይችላል። እንግዲህ እንደመረመርኩት ከሆነ ማለት ነው የእሳቸው ድርጊት እና ይህንን ለማብራራት እናንተ ጋም ይሄ ሀሳብ ምናልባት ይኖራል ብዬ ስላሰብኩኝ ነው። እንደውም መጀመሪያ ላይ ዝም ተብሎ እሳቸው እንትን ለማለት የተሰራ ምስሎ የነበረ፣ በደንብ ግን ውስጡን ስበረብረው ራሳቸው ናቸው ይህን ነገር ያደረጉት እና ከጀርባቸው ምንድን ያለው የሚለውን ነው የፈተሽኩት ማለት ነው እና እንግዲህ በአርቲፊሻል ኢንተሊጀንስ የተፈጠረው ምስል ዶናልድ ትራምፕን በፖፑ ልብስ በቫቲካን መንፈሳዊ ምልክቶች ያጌጠ በተቀደሰ የሮማ ካቶሊክ ቤተክርስቲያን መሪ መልክ የሚያሳይ ነው። ይሄ ምስል እንግዲህ በትራምፕ የማህበራዊ ሚዲያ መድረኮች እንደ ትሩስ ሶሻል ላይ የተለቀቀ ነው ማለት ነው። እና በፍጥነት በካቶሊኮችና ሌሎች ተከታዮች ዘንድ ከፍተኛ የሆነ ውዝግብና ቁጣን ነው ያስነሳው። ካቶሊኮች ይህንን በጣም በትልቅ ጉጉት የሚጠበቀን የፖፑን ቦታን ይዛለው ብለው እሳቸው ይሄን ነገር ማድረጋቸው እንደ ቀላል ነገር ወይም እንደ ንቀት ነው የተመለከቱትና ቁጣቸው በከፍተኛ ሁኔታ ተቀጣጥሏል ማለት ነው። እንግዲህ እሳቸውም የትራምፕ ድርጊት በጣም በርካታ ምክንያት ምክንያቶች ሊኖሩት ይችላሉ። በነገራችን ላይ እነዚህ በፖለቲካዊ፣ በማህበራዊ፣ በባህላዊ ስልቶች ላይ የተመሰረቱ ናቸው። ቁልፍ ምክንያቶችንም እናነሳለን ወደኋላ ላይ ማለት ነው። ግን አሁን እሳቸው ምናልባትም ሐሳዌ መሲህ ሊሆኑ ይችላሉ ወይ ከጀርባ ውስጥ ያለው ነገር ምንድን ነው የሚለውን ነገር በጥቂቱ እናያለን ማለት ነው ነው እንግዲህ በዓለም ዙሪያ በተለይ ደግሞ በካቶሊክ ማህበረሰብ ውስጥ ልጉጉት የፈጠረ በርካታ ቁመርተኞችንም ለውርርድ የዳረገ ነው ይሄ የፖፑን ቦታ ማን ይወስደዋል የሚለው እና ዶናልድ ትራምፕ በአርቲፊሻል ኢንቴሊጀንስ የተፈጠረ ምስል ራሳቸውን እንደ ፖፕ በማሳየት ውዝግብ ያስነሱበት ወቅት ላይ ነው እንግዲህ አሁን የምንገኘው ነው። ስለዚህ ይሄ በጣም ትልቅ የሆነ ግዙፍ ውርርድን የሚያመቻች አንድ ድርጅት አለ። ለምሳሌ ትራምፕን ወደ ስልጣን መምጣትም ከሱ በፊትም የነበሩ ትልልቅ አለማችን ላይ ቅርጽ ቀያሪ ናቸው የሚባሉ የሚባሉ ክስተቶችን በማወራረድ ይታወቃል። ይሄ ድርጅት ማለት ነው፣ ነግራችኋለሁ ስሙንም በቫቲካንም ያለውን ይህንን አሁን ቀጣዩ ፖፕ ማን ነው የሚለውም በጣም በርካታ ሰዎች በሚገርማችሁ ሁኔታ ቢሊየን ረብጣ ዶላሮችን አስይዘዋል። እከሌ ሊሆን ይችላል እከሌ ሊሆን ይችላል ብሎ ማለት ነው። እና ይሄ ድርጅት በጣም ነው የሚያወዳድረው። ብዙ ጊዜ እንደዚህ አይነት ግምቶችን፣ ስፖርቶችን ጨምሮ ሌሎችም ትልልቅ የሆኑ አንዳንድ በተለይ ደግሞ አለማችን ላይ ተርኒንግ ፖይንትን ይዘው ይመጣሉ ተብለው የሚጠበቁ መሪዎች በተለይ ምርጫን ምናምን የሚያወዳድር ድርጅት ነው ይሄ ድርጅት እና በቫቲካን የሲስቲን ቻፕል ውስጥ ካርዲናሎች አዲሱን የካቶሊክ ቤተክርስቲያን መሪ ለመምረጥ እንግዲህ በሚስጥር የሚሰበሰቡበት ታሪካዊ ወቅት ላይ ነው አሁን የምንገኘው። ፖፕ ፍራንሲስ ከሞቶ በኋላ ዓለም እጅግ በጣም በጉጉት እየጠበቀች ያለችው ይህንን የኮንክሌቭ ሂደትን በግንቦት 7 2025 ነው እንግዲህ የተጀመረው በፈረንጆች ማለት ነው። እና 1.4 ቢሊዮን ካቶሊኮች ከፍተኛ መንፈሳዊ ጠቀሜታ ያለው ክስተት ነው ይሄ። ለዛም ነው ነገሮች በሚስጥር እየተካሄዱ ያሉት። ምክንያቱም ፖፑ በምድር ላይ የክርስቶስ ተወካይ ተደርጎ ነው የሚቆጠረው በካቶሊካውያን ዘንድ ማለት ነው። በዚህ ጊዜ የተለያዩ የውርርድ ድርጅት ቶች በሚቀጥለው ፖፕ ላይ ውርርድ እያደረጉ ነው ማለት ነው። ከነዚህ ውስጥ ለምሳሌ ከላይ ያልኳቸው የታዋቂው ድርጅት ቤት 365 ወይ ደግሞ ቤት 365 በፖፕ ምርጫ ውርርድ ግንባር ቀደሙ ድርጅት ነው። በጣም ብዙ ዶላሮች ናቸው እዚህ ጋር ለውርርድ ቢቀርቡት ማለት ነው። ይህ ድርጅት እንደ ካርዲናል ፒትሮ ፓሮሊን የቫቲካን መንግስት ጸሐፊ ማለት ነው፣ ካርዲናል ሉዊስ አንቶኒዮ ታግሌ ወይ ደግሞ ከፊሊፒንስ እና ካርዲናል ጆሴፍ ቶቢን ከአሜሪካ ያሉ እጩዎችን በመዘርዘር ደንበኞች በነ ላይ ውርርድ እንዲያደርጉ ከፍተኛ የሆነ ማበረታታትን እያደረገ ያለ ያለው። የፖፑ ምርጫ በጸሎት በመንፈሳዊ ማሰላሰል የሚመራ ቢሆንም እንግዲህ በእነሱ ህግ እና በቤተ ክርስቲያኒቷ ዶግማና ቀኑና ነው የሚሄዱት ማለት ነው እና ውጫዊው ዓለም ግን ይህንን እንደ ተደማጭ ፖለቲካ ክስተት በመቁጠር በጉጉት ነው የሚከታተለው። በነገራችን ላይ ከቤተ ክርስቲያኒቷ ከምታወጣው መግለጫ ወይ ደግሞ ከላይ ያሸንፏል ብላ ያሸነፈውን ሰው ወደ ወንበሩ ከማምጣቷ በጣም ይሄ ማህበራዊ ሚዲያ ላይ በዜና መገናኛ ላይ እየተናፈሰ ያለው የውርርዱ መድረክ ነው ማለት ነው። ከፍተኛ የሆነ ጉጉትን የፈጠረ ነው ይሄ የውርርዱ መድረክ ማለት ነው እና እንግዲህ ዶናልድ ትራምፕም በቅርቡ በአርቲፊሻል ኢንተልጀንስ ምስል ራሳቸውን በፖፕ ልብስ በማሳየት በማህበራዊ ሚዲያ ላይ በመልቀቅ ከዚያ ደግሞ ቀደም ብሎ ለጋዜጠኞች ፖፕ መሆን ይሄን ቁጥጥር አንድ ምርጫ ነው ብለው ቀልድ አስመስለው ተናግረዋል። ለእኚህ ሰው ማለት ነው ፖፕ መሆን ይፈልጋሉ፣ በቃ መቆጣጠር ይፈልጋሉ። እኚህ ሰው በትክክልም ይሄንን ቃል በቃል ነው ኦፊሻሊ ነው ያሉት ማለት ነው። ይሄንን እና የድርጊት ታዲያ በካቶሊኮች መካከል ከፍተኛ የሆነ ቁጣ ነው የቀሰቀሰው። በተለይ ደግሞ የኒውዮርክ ግዛት የካቶሊክ ኮንፈረንስ ይሄንን እንደ መሳለቂያ በመግለጽ ነው የተቸው ንግግራቸውንም ድርጊታቸውንም ይሄ እንደ ፖፕ የለበሱበትም ማለት ነው። ነገር ግን የትራምፕ ደጋፊዎች ደግሞ እንደ ሴናተር ሊንዲሲ ረሃም እና የቀኝ ክንፍ ተጽዕኖ ፈጣሪ ጃክ ፖሶቤክ ይሄንን እንደ ቀልድ ተመልክተው በቃ በጣም እንትን ሲሉ ነበረ፣ ሲዝናኑበት ነበር፣ የእሳቸውን ንግግርም ያደረጉትንም በአርቲፊሻል ኢንቴልጀንስ ማለት ነው። በካቶሊካውያን ዘንድ ግን ከፍተኛ የሆነ ቁጣን ነው የቀሰቀሰው። እና ትራምፕ እንግዲህ ፖፕ የመሆን ፍላጎት እንዳላቸው በቀጥታ ባይገልጹም ይሄ ድርጊታቸው የሚዲያ ትኩረትን ለመሳብ የፖለቲካ ለመቆጣጠር የተወሰኑ የህብረተሰብ ክፍሎችን ለመቀስቀስ የተቀነባበረ ሊሆንም ይችላል። ምክንያቱም ዶናልድ ትራምፕ በስልጣን ላይ እያሉ ከስልጣን ውጭም ታውቃላችሁ፣ በጣም መነጋገሪያ የሆነ ርዕስን ይዘው እንደሚመጡ። በተጨማሪም ደግሞ ትራምፕ ቀደም ሲል ካርዲናል ቲሞቲ ዶላንን የኒውዮርክ ሊቀጳጳስ ማለት ነው እንደተመራጭ እጩ በመጥቀስ በፖፑ ምርጫ ላይ ተጽዕኖ ለመፍጠር መሞከራቸውን አሳይተዋል ማለት ነው። ይህም እንግዲህ የእነሱን የረጅም ጊዜ ስልት ማለትም በሃይማኖታዊ ምልክቶችና ተቋማት ላይ ተጽዕኖ በመፍጠር የፖለቲካ ድጋፍ መሰብሰብ አካል ሊሆን ይችላል። እንችላለን ይባላል ታውቃላችሁ እነሱ የሚፈልጉትን ሰው ወደ ስልጣን አምጥተው በነሱ መጠቀም እንደመፈለግ እንደማለት ነው እንደ አሻንጉሊት ነው እዛ ጋ ወስደው የሚያስቀምጧቸው ያንንም ሊሆን ይችላል ነው እየተባለ ያለው ነገር ግን ትራምፕ ፖፕን ለመሆን ተግባራዊ የሆነ እድል የላቸውም ዝም ብለን እንዲህ ከላይ ከላይ ስናየው ማለት ነው የካቶሊክ ቤተክርስቲያን ህግጋት አሉ ምን አይነት ሰው ወደ ፖፕ እንደሚመጣ በዚህ ላይ ደግሞ ከካርዲኖች መካከል ነው መመረጥ ያለበት ይህንንም ደግሞ የካቶሊክ ቤተክርስቲያን ህጉ ያዛል እና ትራምፕ ካቶሊክ አይደሉም በነገራችን የራሳቸውን ራሳቸውን እንደ ገለልተኛ ክርስቲያን የሚገልጹ ናቸው ያገቡ ናቸው እና ምንም አይነት የቤተ ክርስቲያን ስልጣንም የላቸውም። ስለዚህ ይህ ፖፕ የመሆን እድል ከቀልድ ወይ ከፖለቲካ ቀስቀሳ ወይም ደግሞ ራስን ከማስተዋወቅ ስልት ውጪ ተጨባጭ ነው ብዬ እኔ በግሌ አላምንም። ይሄ ግሌ አስተያየት ነው። ምክንያቱም ለፖፑ የሚታጩ ሰዎች ከመጀመሪያው ጀምሮ የሚሄዱበት የህይወት መንገድ አለ። ስለዚህ እኚህ ሰው ያገቡ የወለዱ ምንም አይነት የቤተ ክርስቲያን አካል ያልሆኑ ናቸው። ቤተክርስቲያን ውስጥ ገብተው አንድ ስልጣን ያላቸው ሰው አይደሉም። ስለዚህ እሳቸው ወደ ስልጣኑ ይመጣሉ ግሌ ማሰብም አልችልም። ምክንያቱም የፖለቲካ ቅስቀሳ ነው ብዬ ነው። ይሄ የግሌ አስተያየት ነው እና ሀሳዊ መሲ የሚለውን ደግሞ ጽንሰ ሀሳብ እንመልከት። በትክክል እኚህ ሰው ወደ ፖፕ የሚመጡ ከሆነ ሀሳዊ መሲ እሳቸው ናቸው የሚሉ ሀሳቦችም ተነስተዋል። እንግዲህ ሀሳዊ መሲ በተለያዩ ሃይማኖቶች ውስጥ የተለያዩ ትርጉሞች እንዳሉት ይታወቃል። በተለምዶ ግን እውነተኛው መሲህ መሆኑን በማስመሰል ሰዎችን የሚያሳስት ሰው እንደሚመጣ ይታወቃል። እና በክርስቲያን ትምህርት መሰረት ሀሳዊ መሲ በመጨረሻው ዘመን የሚመጣ ታምራትን የሚያደርግ ሌሎችን ሰዎች ወደ ማጥፋት የሚመራ እንደሚሆን ነው የሚናገረው። ማቴዎስ ምዕራፍ አ ቁጥር 24 ማለት ነው። ትራምፕ ደግሞ በዚህ ምድብ ውስጥ ለማስገባት እሱ እንደዚህ አይነት መንፈሳዊ ወይም ደግሞ መሲሃዊ የሆነ የይገባኛል ጥያቄ የሚያቀርብም ሰው ነው ብዬ እኔ በግሌ አላስብም። ብዙ ሰዎች በቀደምታ አንስተነው ነበር ከእናንተ ጋር በሚገርም ሁኔታ ከተባበሩት መንግስታት ድርጅት ሊወጣ ይችላል ሀሳዊ መሲህ የሚሉ መረጃዎች አሉ። ይሄ ግን ከእውነት የራቀ እንደሆነ ብዙ ነገሮችን ፈትሼ ነግሬያችሁ ነበር እና አሁን ትራምፕ ሀሳዊ መሲህ ሊሆን ይችላል የሚለውም ተቀባይነት አለው ብዬ እኔ በግሌ አላምንም። አንዳንድ ደጋፊዎች ቢኖሩም ትራምፕ በተወሰኑ የደጋፊዎቻቸው ቡድኖች መካከል እንደ አዳኝ ተደርገው ይታያሉ። በነገራችን ላይ ብዙዎች አዳኝ አዳኛችን ናቸው ይሏቸዋል። እግዚአብሔር ይቅር ይበላቸው። ለስም አጠራሩ ክብር ምስጋና ይግባውና የኛ አዳኛችን መድኃኔዓለም ብቻ ነው። አሁን ደግሞ በተለይ አሜሪካ ውስጥ ባሉ ወግ አጥባቂ ክርስቲያኖች መካከል እንደ ሜጋ እንቅስቃሴ ያሉ ተከታዮች ትራምፕን እንደ ታሪካዊ መሪ፣ አሜሪካንን ለማዳ ራሳቸውን ሰክሪፋይዝ ያደረጉ ሰው ናቸው። ስለዚህ አሜሪካን ለማዳን የተላከ ሰው ነው በማለት ትራምፕን በጣም የሚወዷቸው ሰዎች እንደዛ ብለው ይናገራሉ። እና የሜጋ ቮይስ ለምሳሌ ብንመለከት፣ ትራምፕን በምድር ላይ ካሉ ምርጥ ፖፖች አንዱ ሊሆን ይችላል በማለት ተናግሯል። ይሄ እንደው ፌዝ ነው ልንለው ነው የምንችለው። ትራምፕ አዳኝ ሊሆን አይችልም። እንደ ማንኛውም ሀገር መሪ ነው እንደ ማንኛውም መሪ ለሀገሩ ያዳላል ሊሆን ይችላል እንጂ አዳኝ ነው ልንለው አንችልም ትራምፕ በግልጽ ራሳቸውን እንደ መሲ ወይ እንደ መንፈሳዊ መሪ የሚገልጹ ሰው አይደሉም ነው ወጥተውም ኦፊሻሊ ግን ያሁኑ በጣም ነው መነጋገሪያ የሆነው ይሄ የፖፑ ምስል ከመሲሃዊ ገባኛል ጥያቄ ይልቅ የፖለቲካ ቀልድ ወይ ደግሞ ትኩረት መሳቢያ መሆኑ እንደው የተሻለ መልክ ያለው ይመስለናል እኛ ምክንያቱም ትኩረት ለመሳብ እሳቸው እንዲናቸው እንዲናቸው ማለት ተገቢ ነው ብዬ እኔ አላስብም ምክንያቱም ፖፕ ለመሆን የሚሄዱበት መንገድ ስላለ ከልጅነት ጀምሮ የኖሩበት ያለፉበት መንገድ እና ደግሞ ካርዲናሎች እንደሆኑ ለዚህ ነገር እንደሚታጩ ማለት ነው። መሬት ላይ ያለው እውነት እንግዲህ ይሄ ነው። በሌላ በኩል ተቺዎች እንደ ታሪክ ምሁር ሩት ቤን ጊያት የትራምፕን ድርጊቶች እንደ ፈላጭ ቆራጭ ተቆጣጣሪ መሪ እንደ አምልኮ በመጥቀስ ራሱን እንደ ሀያል ለመገንባት ወይ ደግሞ ሀያል ሆኖ በሰው ፊት ለመታየት ስለሚፈልግ ነው፣ ምንም ማድረግ እችላለሁ ለማለት ስለሚፈልግ ነው ይህንን መንገድ የተጠቀመው እያሉ ነው። ይህም ቢሆን እንግዲህ ትራምፕ እንደ መሲህን መመደብ ከመጠን በላይ የሆነ ትርጓሜ ነው። ይህ ምክንያቱም የእሱ ድርጊቶች ከመንፈሳዊ ይልቅ ፖለቲካዊ በሚዲያ ትኩረት ላይ ማግኘትን የሚፈልግ ሰው ነው ትራምፕ እና ይልቁንም ትራምፕን የሚፈልጉ ደግሞ ራሳቸውን እንደ ታሪካዊ ወይ ደግሞ የማይረሳ ተደማጭ ተጽዕኖ ፈጣሪ ማድረግ ይፈልጋል ትራምፕ፣ የታወቀ ነው። ይህም ከመሲሃዊ እና ይሄ መሲህ ነው ወይ ደግሞ ፖፕ ሊሆን ይችላል ብሎ ከማለት ይልቅ የፖለቲካ ቅርጽ ግንባታን ለራሱ ለመገንባት ነው ብለን ብንወስደው ነው የተሻለ የሚሆነው ማለት ነው። በእርግጥ ብዙ እየተራገፉ ያሉ መረጃዎች አሉ፣ ግን የማይመስል ነገር ነው ይሄ። መሬት ላይ ያለ እውነት ስላልሆነ እሳቸው እንደዚህ ብለዋል ብሎ መናገሩም ተገቢ ነው ብዬ አላስብም። ግን ትራምፕ ራሱን ወደፊት ለማምጣት የበለጠ መነጋገሪያ ለመሆን፣ በተቃውሞ በድጋፍም መካከል ራሱን መነጋገሪያ ለማድረግ እና ስለሱ ብቻ እንዲወራ ይፈልጋል ትራምፕ። ሁልጊዜ አካሄዱ ደግሞ እንደዛ ነው ትራምፕ እኔ በግሌ እሳቸው ዶናልድ ትራምፕ ያሰቡት ነገር እንደተሳካላቸው ነው የሚሰማኝ፣ ማለት ነው። ዶናልድ ትራምፕ በጣም መነጋገሪያ ርዕሰ ጉዳይ መሆን ፈልገው ነበረ። ይህም ተሳክቶላቸዋል። ምክንያቱም ታላላቅ የተባሉ ሚዲያዎችን ሁሉ ጨምሮ በጣም ከፍተኛ የሆነ የዜና ሽፋን ያገኘ ነው ይሄ ድርጊታቸው ማለት ነው። አሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን የሰው ሰራሽ አስተውሎት የካቶሊክ ጳጳስ አድርጎ የሚያሳይ ምስል በማህበራዊ ሚዲያ ማጋራታቸው ቁጣም መቀስቀስ ብቻ ሳይሆን ተቃውሞም፣ ድጋፍም እንዲሁም ግራ መጋባት ደግሞ የተሰማቸው ሰዎች በጣም ነው እየተቀባበሉት ያለውት እና በደንብ ነው ቫይራል የወጣ ውሳቸው የሚፈልጉት ይህንን ነው እና ይህ ምስል በዋይት ሀውስ ይፋዊ ማህበራዊ ሚዲያዎች የተጋራ ነው። የካቶሊክ እምነት ተከታዮች በሊቅ ጳጳስ ፍራንሲስ ሞት አዘናቸው ማስታወቂያቸውን እየገለጹ ባለበት ወቅት ቀጣዩ ሊቀ ጳጳስም ለመምረጥ በዝግጅት ላይ ባሉበት ወቅት ቁልፍ ሰዓት የተባለው ሰዓት ላይ ነው እንግዲህ ይህን ነገር የተጠቀሙት። እንደሚታወቀው እሳቸው በጣም በአወዛጋቢ በሆነ ነገር ሁልጊዜ ብቅ እንደሚሉ አንዳንዴ እንደውም እሳቸውን በማይመጠን ካሉበት ፖዚሽን አንጻር እሳቸውን በማይመጠን መልኩ እንደዚህ አይነት መነጋገሪያ ረሰ ጉዳዮችን ይዘው እንደሚመጡ ይታመናል። እና በኒውዮርክ የሚገኘው ካቶሊክ ጉባኤም ትራምፕ በእምነቱ ላይ እየቀለዱ ነው ሲል ነው ከፍተኛ የሆነ ቅሬታውን በመግለጫው ያወጣው። ይህ ማህበራዊ ሚዲያ ለጠፍ ጽሑፍ ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። እንደ ቀልድ አደረጉት እንጂ ይሄ በጣም የካቶሊክ እምነት ተከታዮች ዘንድ ግን እንደ ቀልድ አይደለም የታየው። ማንም አፊዞም ስቆም ቢያልፈው እነሱ ላይ ከፍተኛ የሆነ ተጽዕኖ ነው ያመጣው። ከሀዘናችን ገና ሳናገግም እንደገና ደግሞ ቀጣዩን ጳጳስ እግዚአብሔር ማንን ይሆኑ ይመርጥልን ብለን በጭንቀት ባለንበት ሰዓት እንዴት ይሄ ብለው በጣም ከፍተኛ የሆነ ቁጣ ነው የተቀሰቀሰባቸው። ትራምፕ እንግዲህ በካቶሊክ እምነት ላይ እያፌዙ ነው ተብሎ የተታቸው የመጀመሪያው የአሜሪካ ፕሬዚዳንት አሉ። በነገራችን ላይ ቀድሞ ፕሬዚዳንት ጆ ባይደንም ከዓመታት በፊት በታምፓ ፍሎሪዳ የጽንስ ማቋረጥን በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ መስቀል ምልክት ሲሰሩ ወይ ደግሞ ሲያማትቡ መታየታቸው ቁጣን ቀስቅሶ ነበረ ማለት ነው። እና የቫቲካን ቃል አቀባይ ማቴዎ ቅዳሜ ለታ በሰጡት መግለጫ ትራምፕ ስላጋሩት ምስል የቤተ ክርስቲያኒቱ አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል ማለት ነው። ቫቲካን ደግሞ ከሚቀጥለው ሳምንት ሮብ ጀምሮ ቀጣዩ ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ነው ያለችው። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል እንግዲህ ጳጳሳት የሚለብሱትን ነጭ ልብስ ተክህኖና ቆብን አድርጎ ነው የሚያሳየው። በአርቲፊሻል ኢንተለጀንስ የተሰራው ይህ ምስል ትራምፕ ባንገታቸው ላይ ትልቅ መስቀል ያደረጉ ሲሆን፣ የቀኝ እጃቸውን ጣት ቀስረዋል። ፊታቸው ላይ ጥሞና ይነበ ምስሉ መጋራቱን ተከትሎ ነው እንግዲህ የኒውዮርክን ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታቸውን ሌክስ ማስገባቱን ያሳወቁት ማለት ነው። ክቡር ፕሬዝዳንት በዚህ ምስል ላይ ምንም አይነት ጥበብ ወይም የሚያስቅ ነገር የለም ሲል ነው ይሄ ቡድን የጻፈው። ተወዳጁ አባታችን ሊቀጳጳስ ፍራንሲስ ገና መቅበራችን ነው፣ እንዲሁም የካቶሊክ የእምነት አባቶች ቀጣዩ ሊቀጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው። አያላግጡብን ሲል ነው ይሄ ቡድን መግለጫ የሰጠው ማለት ነውና የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚም ዶናልድ ትራምፕ ምስሉን በማጋራታቸውን የኮነኗቸው ሬንዚ ይሄንን ምእመናኑን የሚያስቆጣ ተቋሙን የሚሳደብ እንዲሁም የቀኝ ዘመም አለም መሪዎችን በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ ነው በኤክስ ገጻቸው ላይ ትችታቸውን የገለጹት እና ዋይት ሀውስ ግን የሪፐብሊካኑ ፕሬዚዳንት በጵጵስናውና በጳጳሱ ላይ እያላገጡን የሚለውን አስተያየት ደግሞ ውድቅ አድርጓል ማለት ነው። ጀስት እነሱ እንደ ፌዝ እንዳዩት ነው የሚያሳየው። እና ፕሬዚዳንት ትራምፕ በሊቀ ጳጳስ ፍራንሲስ ሞት የተሰማቸውን ሐዘን ለመግለጽ በቀብራቸው ላይ ለመገኘት ወደ ሮም ሄደዋል ተገናኝተዋል እና በነገራችን ላይ ጥቁር በነጭ ልበሱ ተብሎ ጥቁር ልብስ ሙሉ ልብስ በነጭ ሸሚዝ ተብሎ እሳቸው ብሉ ሱፍ ነው ለብሰው የመጡት የነበረው ቀብሩ ላይ ልብ ብላችሁ ከሆነ ይህም በጣም መነጋገሪያ ርዕሰ ጉዳይ ሆኖ ነበረ። እንዴት ይህንን ነገር ይሰብራሉ ተብሎ ይህንን ህግ እንዴት ይሰብራሉ ተብሎም ሲወቀሱ ነበረ፣ በቀብራቸው ላይም ሲገኙ ባለባበሳቸው የተነሳ ማለት ነው። እንዲሁም ደግሞ አሁን እንግዲህ በተነሳው ርዕስ ላይ ለካቶሊኮች ለሃይማኖት ነጻነት ታማኝ ደጋፊ መሆናቸው ይታወቃል ሲሉም ደግሞ የፕሬስ ሴክረታሪዋ ካሮላይና ሊቪት ተናግረዋል። እሳቸውን ዶናልድ ትራምፕን በመደገፍ ማለት ነው። እናንተስ በዚህ ሀሳብ ላይ ምን ተሰማችሁ? በአስተያየት መስጫ ሳጥኑ ላይ ሀሳባችሁን አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን።